ኢትዮጵያ ቀለም ብዙ ባለ እልፍ ባህል ባለቤት በአንድነት በህብረት ውብ እይታን የሚፈጥሩ በጋራ በጥምረት ጠንካራ ክንድን የሚሰብሩ የህብረ ብሔራውያን ሀገር ናት። በሉዓላዊነት አባቶቻችን በህይወት አጥንታቸውን ደማቸውን ከስክሰውና አፍስሰው አንዲት ሉዓላዊት ኢትዮጵያን ከሁሉም ሀገር ተሰማርተው አሁን ያለችውን ኢትዮጵያን አስረክበውናል። የለ ዘመናት የኖረን የንብና የአንበሳ የኢትዮጵያውያንን ባህሪ የሚለውጡ አስተሳሰቦች እየበረከቱ ስር እየሰደዱ ሲመጡ፣ ግራና ቀኝ መቆሙ ንትርኩ አለመግባባቱ እየሰፋ ሲመጣ፣ የነጠላ ትርክት ውጤት የሆነው የብሔር ፖለቲካውን ያለ ቅጥ ማግነን ከሀገራዊ አንድነቱ ጋር ሚዛኑን ሲስት ተመለከትን። ኢትዮጵያ ውስጥ ትንሽ ባለፉት 30 ዓመት ብሔርተኝነት ሚዛኑን በሳተ መንገድ ከፍ ብሎ አገራዊ አንድነት ላይ ደግሞ ያለው ሁኔታ ብሔራዊነት ላይ ያለን አስተሳሰብ በተለያየ መንገድ ተሸርሽሯል ብለን መውሰድ እንችላለን። አሁን እኮ ብሔርተኝነት እኮ ክፋት የለው፣ ብሔርተኝነት ምን ክፋት አለ? ቋንቋህን ማክበር፣ በቋንቋ መናገር፣ በአካባቢ መኖር፣ በራስ ልጆች መተዳደር፣ ይሄ እኮ ጥሩ ነው። ይሄንን ለጥጠህ ግን አንድነትህን ወይም የሌላውን እስከሚጋፋ ድረስ መሄድ የለብህ። ለውጡ በተጀመረ ማግስት ወደ ጦርነት ነው የገባ ነው። ይሄም የዚህ ማሳያ ወደ ጦርነት ጎትቶ ያስገባ ትልቁ ችግርም የብሔርተኝነት ከፍ ማለት ለብሔራዊነት የሚሰጠው ሚዛን ዝቅ በማለቱ ምክንያት ነው። ይሄ እንግዲህ ሚዛኑን መጠበቅ አለበት። በነጠላ ትርክት ብቻ ሳይሆን በከፋፋይ ትርክት ዋጋ ከፍለናል፣ ተባልተናል። ልማት ላይ ኢኮኖሚ ላይ ከመሰለፍ ይልቅ እርስ በርስ በመጠፋፋት በመጠላለፍ በመናናቅ፣ በመሰዳደብ ላይ ዘመናችን አልቀዋል። ታሪካችን የጦርነት ታሪክ የሆነው በዚህ ነው። በረከታችንን እንዴት መጣያ እናድርገዋለን? የብዙዎች ጥያቄ ይሄ እንዴት፣ መጣያ ይሆናል? እንዴት መጋጫ ይሆናል? ስለዚህ አንድ የሆነ የሚያስተሳስረን ነገር ማግኘት አለብን ነው አሁን ወቅቱ የሚያመጣው መንግስት የሚያመጣው ገዢ ትርክት። ለምሳሌ በአሁኑ ሰዓት ኢትዮጵያ የሚያስፈልጋት ህብረ ብሔራዊነት ነው ብሏል፣ ይሄ መንግስት። ብዙ ቋንቋ አለ፣ ብዙ ባህል አለ፣ ብዙ እምነት አለ፣ የተለያየ ጾታ አለ። ተቀብለን በትብብር መንፈስ ተከባብረን እኖራለን ብሎ ማመን ያን መናገር ያስፈልጋል። አንተም የራስህን አክብረህ እኔ ወይም የራሴን አክብሬ አንተም የኔን አክብረህ እኔም ያንተን አክብሬ ተገነዛዝበን ተቻችለን ተፈቃግደን እኩል መኖር እንችላለን። በጋራ ያለን ከተናጥሉ ይበልጣል። ትልቁ ዋርካ ለእጽዋቱ ሁሉ ጥላ ነው። ዛፉ የቅርንጫፎቹ ህልውና ነው። ለጠንካራ ሀገር ግንባታ የወል የጋራ ሐሳብ፣ ጉልበት፣ ልፋት ካልታከለበት ጉዞ ሁሉ የጎንዮሽ ጉተታ ይሆናል። ገዥ ትርክት አሰባሳቢ ትርክት ነው። ኃይል ይሰበስባል። የተሰበሰበ ኃይል ደግሞ ልማት ያፋጥናል። ነጠላ ትርክት ኃይል በታይ ነው። የራስ ሰፈር ብቻ ጎልቶ ሌላው የሚነካ ከሆነ በመካከል ያለ ዝምድና የላላ እምነት እየላላ ይሄዳል። ገዢ የሚለው የጋራ የሚሆነው ትርክት ደግሞ ይሄንን የብዙዎቹን የሚያጠቃልለው አካል ሁሎችንም የሚያግባባ የጋራ የሆኑ የሚያሳዩ የእነሱ ማንነት የሚያሳየው ደግሞ የጋራ ትርክት ነው። ገዥ ትርክት ይኑረን ሲባል የወል ትርክት ሲባል እንደ ሀገር የሚያሰባስበንን ቋንቋ እንጠቀም ለማለት ነው። ዓለምን የምናይበትና ውሳኔ የምን የምንሰጥበት እሳቤ ነው። ትርክት ይሁነኝ ብለህ የምትገነባው ነገር ልዩነቱን ከሀገራዊ አንድነቱ ጋር ሚዛኑን ማስጠበቅ ደግሞ ግዴታ ነው። ባህል፣ ቋንቋ፣ ታሪክ የለኝም ማለት ሳይሆን አብረን በምኖርበት ቅጥር ውስጥ ሊያሰባስበን የሚችል የወል የሆነ ትርክት መገንባት እንችላለን። መሆንም አለበት። በሁለቱ መካከል ሚዛኑን ጠብቆ መሄድ አለበት ነው ብሔራዊነት ትርክት የሚባለው። አሁን እይ ተግዳሮት የሆነብን ጎጠኝነት ነው። ጫፍ የረገጠው አልስ ባማ ያለው ነገር ነው። ብሔርተኝነት ውስጥ ገብተናል። አላስፈላጊ መሳሳብ ውስጥ ገብተናል። የጀመርነው መንገድ የጋራ ነው። ልዩነቱን ከአንድነት ጋር አጣምሮ ውበት ጉልበት ያደረገ ጉዞ በመደመር መንገድ ማለት ትናንትና ዛሬን፣ ዛሬና ነገን አስተሳስሮ ለሀገር ልማት ለሀገር ብልጽግና ማዋል ማለት ነው። ተደማምጠን ኢትዮጵያንን ገንባ የሚል የመጣው ይህ ሰይጣን ካልሆነ ማን ነው ሊቃወሙ የሚችለው? አንድ የኢኮኖሚ ማህበረሰብና አንድ የፖለቲካ ማህበረሰብን መገንባትን የሚያስችለው ህብረ ብሔራዊነት ትርክት ነው ብሎ ስለሚያምን ነው። ድቅድቁ ጨለማ እየገለጠ ጎህ እየቀደደ ደማቋ የጠዋቷ ፀሐይ ጮራዋ ፊት ላይ ሲፈነጥቅ በደማቅ ፈገግታ በብርሃን ልብ በነገ ብርህነት እየተቀበል ነው እንገኛለን። የኢትዮጵያ የማንሰራራት ዘመን ጀምሯል ስላችሁ ተስፋ ይኖራችሁ እያልኩ የጠፋን ሳይሆን እየለማን ነው። ለልጆቻችን እንደምንለወጥ፣ እንደምናድግ ትጥቅ እያስታጠቅናቸው ማሳደግ አለብን እንጂ ተስፋ የለንም እያል፣ ተስፋ የለኝም ብሎ ያመነ ሰው የጠቀመ ነገር ሊሰራ አይችልም። ይህንን በትምህርት ቤት በሚዲያ በሃይማኖት ተቋማት በድሩ በየቤታችን እንደዚህ ሚዲያው ሲሰራበት ልጆቻችን ይቀበሉታል። እኛ እናሻግረዋለን፣ እነሱ ይቀበላሉ። እናም ወገኔ፣ አንድነት ኃይል ነው የጋራ መዳረሻ የሀገር መለወጥ ነው። ልዩነትን ውበት አድርጎ ጠንክሮ መቆም ዘመኑ የሚጠይቀው አርበኝነት ነው። ስለዚህ አርበኞች እንሆን ነው በህብረ ብሔራዊነት በአብሮነት በጋራ ለኢትዮጵያ ልዕልና